እኔ ምስጋና አልፈልግም፣ ማለት በነገራችን ላይ ኮሜንት ላይ ምን ይወለታል፣ ወደ ቤቱ ሮጦ የገባው ሊታነቅ ነው እንዴ? ወደ ቤቱ ሮጦ የገባው ሊታነቅ ነው እንዴ ብለውት ያስ ብላል። አንዳንዴ አከራዮች በተለቅ በድሜ ተለቅ ያሉ ሰዎች አከራይ ሲኖራችሁ የሆነ ሁሉም ነገር በእነሱ ቁጥጥር ውስጥ እንድትገቡ ያደርጓችኋል።

ወፍራም ሴት ይዞ ካደረ ምንድን ነው የሚባለው? በቃ ይዋረዳል። መሳቂያ መሳቂያ ነው፣ ሰድበ ነው። ሙልጭ አርገን ሰድበ ነው እንስቅበታለን። ናይት አይደለም፣ ለሰላለም ነው። በቃ እንደዛ ነው ወንድ ልጅ ሚያወራ፣ እንደዛ ነው የምናወራው እኛ። ኮንቨርሴሽን እንደዛ ነው። አንዳንድ ጊዜ ውፍረት በምግብ ወይ በርቶ ሳይሆን የሆነ በተፈጥሮ በተፈጥሮ የሚመጣበት ሰው አለ ለነሱ ትንሽ ለነሱ ሞራል ብላችሁ ለምትናገሩት ነገር እንትን ቢኖራችሁ ጥሩ ነው። እና ይሄ ነገር በጣም ይደብራል። ማርያምን ያምር ነው። በጣም ይደብራል። እን አሁን አንዳንድ እናቶች ከወለዱ በኋላ ወሊድ አስከትሎ የሚመጣው ወፍረት አለ እና ወፍራም ሴት እንደዚህ አድርገ እንደዚህ ያድርገ ያንድ ለሊት አይደለ የዘላለም ነው የሚሳቀበት ሲጀመር ይችላል አለም አይደለ አይደለ ነው የሚሳቀበት ይላል። ምን ይላል? ይሄ ግን አይባልም። ምር አይባልም። አንዳንድ የምንናገረው ነገር እያወቀን እንጂ ሰው እንዴት ነው ትልቅ ትልቅ ሆኖ በዚህ ልክ የወረደ ንግግር የሚናገረው? እንደ ሴት ልጅ ሲጀ እንዴት ላትመች ትችላለች? አይተህ እኮ ትመጫለች። ግን አይተህ ትመኛለህ። አሁን አሁን ስመጣም አይቼ የተመኘው እሱ ይኖራል። ግን የለ ዋናው ዋናው ፖይንቱ ምግብ አይከለክለኝም ነው እሱ ዋናው ፖይንቱ ነው ሲይዘህ ሴት ልጅ እንዴት አትመችህም ወይ ይሄ ልጅ ግን ይሄ ትንሹ ልጅ ግን የሚሰራቸው ቪዲዮ ዋው ናቸው እግዚአብሔር በጣም ነው የሚመችኝ እና ሴት ልጅ እንዴት አትመችህም አሁን ራሱ መንገድ ላይ አለኮ ይመችሃቦ

እያሁን አሁን የሚወለዱ ህጻናቶች ይሄ ጭንቅላታቸው በጣም ሰፊ ነው ወይስ ክፍት ነው እንበል። ያሳድግሽ የኔ ውድ። እና ውዶቼ ላይክ አትርሱ፣ በተለይ ላይክ አትርሱ። ሰብስክራይብ አድርጉኝ። አመሰግናለሁ። ቪዲዮውን ከወደዳችሁ ላይክ፣ ሰብስክራይብ አትርሱ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቻው።